እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማር እና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል። የተወደዳቸው የቻናላችን ተከታታዮች ዛሬ ደግሞ ወደ እናንተ ይዤ የመጣሁት ዓረፍተ ነገር ምስረታ፣ የአማርኛ ዓረፍተ ነገር ምስረታ ዓረፍተ ነገር እንዴት እንመሰረታለን እንዴትስ እናነባለን? የሚለውን ወደ እናንተ ይዤ መጥቻለሁ። ስለዚህ መጀመሪያ እንዴት እንደምናነበው አነብላችኋለሁ። እንዴትስ እንመሰርታለን የሚለውን እናያለን። ስለዚህ አረፍተ ነገር መሰርተው የተለያዩ ቃላቶችን በማሰባሰብ በአንድ ላይ በመጻፍ አረፍተ ነገር እንሰራለን። የአረፍተ ነገር ማለት የቃላት የሀረጋት ስብስብ ነው። የቃላትና የሀረጋት ስብስብ ነው። ስለዚህ ይሄን ስንሰራን የምንሰራው አረፍተ ነገር ማለት ሙሉ መልእክት ሊያስተላልፍ የሚችል የተሟላ ሀሳብ ያለው ማለት ነው። ስለዚህ ከመጀመሪያው ላይ ሲሄድ መጀመሪያው ላይ ሲሄድ መጀመሪያ ቀስ ብዬ አነባዋለው፣ ቀጥዬ ደግሞ ፈጠን ብዬ አነባዋለሁ። ስለዚህ እንዴት ማንበብ እንደምንችል ላሳያችሁ። ስለዚህ አሁን ይህን አረፍተ ነገር አንደኛውን የመሰረቱት ማህሌት ቡና አፈላች የሚሉትን ቃላቶች በአንድ ላይ በመጻፍ ምን መስርቻለው? አረፍተ ነገር አረፍተ ነገር እነዚህን ሶስት ቃላት በአንድ ላይ በመደርደር ቅደም ተከተላቸው እንዲጠብቁ በማድረግ ወይም ደግሞ ሙሉ መልእክት ሊያስተላልፉ በሚችል መልኩ ስርዓት ይዞ በመደርደር ምን ተመሰረተ ማለት ነው። አረፍተ ነገር አረፍተ ነገር ሰርተን ስንጨስ ደግሞ መጨረሻ ላይ ምን ያስፈልገዋል? ስርዓተ ነጥብ የሚባል ማለት ነው። ወይም ደግሞ አራት ነጥብ እንጠቀማለን ከምን አረፍተ ነገር መጨረሻ ላይ ማለት ነው። ስለዚህ ይህን እንዴት እንደምናነበው ላሳያችሁ። እንዴት እንደምናነበው እሺ፣ ቀስ ብያነባዋለሁ ማህሌት ቡና አፈላች። እደግመዋለሁ። ማህሌት ቡና አፈላች። ፈጠን ብዬ ሳነበው ደግሞ ማህሌት ቡና አፈላች። እደግመዋለሁ። ማህሌት ቡና አፈላች የሚል ይሆናል ማለት ነው። ቀጥሎ ያለው ሁለተኛው ደግሞ ስታዩት፣ ቀጥሎ ያለው አበበ በሶ በላ። እደግመዋለሁ። አበበ በሶ በላ። ፈጠን ብዬ ሳነበው አበበ በሶ በላ። እደግመዋለሁ። አበበ በሶ በላ። እሺ፣ ቀጥሎ ያለው ሶስተኛው ሶስተኛው ሰላም መማር ትወዳለች። እደግመዋለው ሰላም መማር ትወዳለች። እሺ፣ ፈጠን ብዬ ሳነበው ሰላም መማር ትወዳለች። እደግመዋለሁ ሰላም መማር ትወዳለች። ቀጥሎ ያለው አራተኛው ደግሞ አራተኛው ዓረፍተ ነገር ፋጡማ ወደ ገበያ ሄደች። እደግመዋለሁ ፋጡማ ወደ ገበያ ሄደች። ፈጠን ብዬ ሳነበው ፋጡማ ወደ ገበያ ሄደች። እደግመዋለሁ ፋጡማ ወደ ገበያ ሄደች የሚል ይሆናል። ቀጥሎ ያለው አምስተኛው ደግሞ ቀጥሎ ያለው አምስተኛው ዓረፍተ ነገር ደመቀ ጎበዝ ተማሪ ነው። እደግመዋለሁ ደመቀ ጎበዝ ተማሪ ነው። ፈጠን ብዬ ሳነበው ደመቀ ጎበዝ ተማሪ ነው። ደመቀ ጎበዝ ተማሪ ነው። እደግመዋለሁ ደመቀ ጎበዝ ተማሪ ነው። እሺ፣ ቀጥሎ ያለው ስድስተኛው ስድስተኛው ደግሞ መገርሳ አዲስ መጽሐፍ ገዛ። እደግመዋለሁ መገርሳ አዲስ መጽሐፍ ገዛ። በጣም ብዬ ሳነበው መገርሳ አዲስ መጽሐፍ ገዛ። እደግመዋለሁ መገርሳ አዲስ መጽሐፍ ገዛ የሚል ይሆናል ማለት ነው። ሁልጊዜ የማይረሳ ዓረፍተ ነገር ጽፈን ስንጨርስ መጨረሻ ላይ ምን ያስፈልገዋል? አራት ነጥብ ሃሳቡ የተቋጨ የተደመደመ ሙሉ መልዕክት ያለው መሆኑን ለማስታወቅ ምን ያስፈልገዋል? አራት ነጥብ። እሺ ሰባተኛ ሰባተኛው ላይ ስንቀጥል ደግሞ አሊ ኳስ መጫወት ይወዳል። እደግመዋለሁ፣ አሊ ኳስ መጫወት ይወዳል። በጣም ብዬ ሳለምበው አሊ ኳስ መጫወት ይወዳል። እደግመዋለሁ፣ አሊ ኳስ መጫወት ይወዳል። እሺ ቀጥሎ ያለው ስምንተኛው ስምንተኛው፣ ታደለ ፍየል ሸጠ። እደግመዋለሁ፣ ታደለ ፍየል ሸጠ። ፈጠን ብዬ ሳነበው ደግሞ ታደለ ፍየል ሸጠ። እደግመዋለሁ። ታደለ ፍየል ሸጠ። ቀጥሎ ያለው ዘጠነኛው ዘጠነኛው፣ ፋጡማ ወደ ሱቅ ሄደች። እደግመዋለሁ። ፋጡማ ወደ ሱቅ ሄደች። ፈጠን ብዬ ሳነበው፣ ፋጡማ ወደ ሱቅ ሄደች። እደግመዋለሁ ፋጡማ ወደ ሱቅ ሄደች። ቀጥሎ ያለው አስረኛው ደግሞ አስረኛው ዓረፍተ ነገር ኤደን ነጭ ሹራብ ገዛች። እደግመዋለሁ ኤደን ነጭ ሹራብ ገዛች። በጣም ብዬ ሳነበው ኤደን ነጭ ሹራብ ገዛች። እደግመዋለሁ ኤደን ነጭ ሹራብ ገዛች የሚል ይሆናል። ስለዚህ ይህን አጫጭር አረፍተ ነገር ናቸው። እያንዳንዱን ከርሰሩን እየተከተላችሁ ብታዩት በቀላሉ ለማንበብ ያግዛችኋል። አረፍተ ነገር እንዴት አጋጥማችሁ መስራት እንደምትችሉ እና እንዴትስ ማንበብ እንዳለባችሁ ሊያሳያችሁ የሚችል ቪዲዮ ነው። ስለዚህ ከመጀመሪያው እስከ መጨረሻው በደንብ ብትከታተሉት እና በደንብ ከርሰሩን ጠብቃችሁ ብታዳምጡት ብታዩት እርግጠኛ ነኝ አረፍተ ነገር ለመጻፍ አትቸገሩም። ለማንበብም ለመጻፍም ለሁለቱንም ያዘጋጃችኋል። ስለዚህ በደንብዩት እስከመጨረሻው ጀምራችሁ አተውት እስከ መጨረሻው ተከታተሉት። ትማሩበታላችሁ፣ ታተርፉበታላችሁ። እርግጠኛ ነኝ ጀምራችሁ ሳትጨርሱ አተውት። ስለዚህ አይታችሁ ስትጨርሱ መጨረሻ ላይ ላይክ፣ ሰብስክራይብ እና ኮሜንት ሸር ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ።